ኬንያን ጤና ይስጥልን፣ እንደምን ዋላችሁ? ከኬድ ቦክስ አፍሪካ የዕለቱን ዜናዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያ ማርስተ ዜና፣ በኦሮሚያ ክልል የክረምቱን መውጣት ተከትሎ የወባ በሽታ ስርጭት እንዳይስፋፋ የተለያዩ ጥረቶች እየተደረጉ መሆናቸውን የክልሉ ጤና ቢሮ አሳውቋል። በዝርዝር ሰሙታላችሁ። ባለ ጉዳዮች ባሉበት የችሎት አገልግሎት የሚያገኙበት የዲጂታል አሰራር ሊጀመር ነው ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ቫይረስ መከላከያ ክትባት ዘመቻ መጀመሩን በዜናችንም አካተናል። ቻይና ለአፍሪካ ልማት እድገት የምታደርገውን ድጋፍ አጠንክራ እንደምትቀጥል አምባሳደር ጃንክ ቫንግ ገልጸዋል። ኢኩቲ ባንክ ኢትዮጵያ ውስጥ በፋይናንስ ሴክተሩ መሰማራት እንደሚፈልግ መግለጹንም በዜናችን የያዝነው ጉዳይ ነው። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን በዝርዝር ሰማላችሁ። ቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን። ትኩስ መረጃም ያገኙ። በማስቀጠልም ወደ ዜናዎቹ አልፋለሁ። ወደ ቀዳሚ ዜናችን ስናልፍ በኦሮሚያ ክልል የክረምቱን መውጣት ተከትሎ የወባ በሽታ ስርጭት እንዳይስፋፋ የተለያዩ ጥረቶች እየተደረጉ መሆናቸውን የክልሉ ጤና ቢሮ አሳውቋል። ዝርዝሩን ሜትዮናስ። በኦሮሚያ ክልል የክረምቱ መውጣትን ተከትሎ የወባ በሽታ ስርጭት እንዳይስፋፋ የተለያዩ ተግባሮች እየተከናወኑ መሆኑ የክልሉ ጤና ቢሮ አስታወቀ። በክልሉ በአሁኑ ጊዜ በመጀመሪያ ዙር 1.6 ሚሊዮን የአልጋ ጎበር ለህብረተሰቡ መሰራጨቱም ተመልክቷል። የኦሮሚያ ክልል ና ቢሮ ምክትል ኃላፊ ዶክተር ተስፋዬ ክበቡ እንዳሉት የወባ በሽታን ለመከላከል እና ለመቆጣጠር መጠነ ሰፊ ስራዎች እየተከናወነ ነው። ወባን ለመከላከል እና ለመቆጣጠር በሚደረገው ጥረት ህብረተሰቡና በጎ ፈቃደኛ ወጣቶች የተደራጀ ተሳትፎ እያደረጉ መሆኑን አመላክቷል። በተለይም የወባ ትንኝን ለመቆጣጠር ህብረተሰቡን በመሳተፍ ለወባ መራቢያ አመቺ የሆኑ ውሃ ያቆሩ ስፍራዎችን የማፍሰስ ና የጽዳት ተግባሮት እየተከናወነ መሆኑን ገልጿል። የዜግነት አገልግሎትን በመጠቀም የወባ ትንኝን ቁጥጥር ስራ ልዩ ትኩረት ትምህርት መሰጠቱንም አስረድተዋል። በዚሁ ረገድ በጎ ፈቃደኞችን በማሳተፍ ቤት ለቤት የወባ ቅኝትን ስራዎች በመከናወን የወባ መከላከል ዘዴዎችን በጤና ተቋማት ህዝቡ በሚሰበሰብባቸው አካባቢዎችና ቤት ለቤት ጨምሮ የማስተማር ስራዎችን መከናወናቸውን ገልጿል። በተመረጡ አካባቢዎች የኬሚካል ርጭት እንደሚካሄድ ጠቅሶ እስካሁን በኢሉአባቦር ምዕራብ ወለጋና ቀለም ወለጋ ዞኖች ቤት ለቤት የኬሚካል ርጭት መካሄዱን ገልጿል። እንዲሁም በመጀመሪያ ዙር አንድ ነጥብ ስድስት ሚሊዮን የአልጋ አጎበር ህብረተሰቡ መሰራጨቱን ገልጿል። እነዚህ ተግባሮች ተጠንክሮ ይቀጥላሉ ብሏል። የክረምቱ መውጣት ተከትሎ ሊከሰት የሚችሉ የወባ በሽታን ለመከላከል እና ለመቆጣጠር በቅርቡ ለህብረተሰቡ አንድ ሚሊዮን የሚጠጋ ተጨማሪ የአልጋ አጎበሮች ለመሰራጨት መታቀዱንም አስታውቋል። ህብረተሰቡ የተሰጠውን የአልጋ አጎበር በአግባብ በመጠቀም የወባ በሽታን ለመከላከል በሚደረገው ጥረት የበኩሉን ድርሻ እንደሚወጣ አሳስቧል። አሁን ላይም የወባ በሽታን ለመቆጣጠር እየተሰጠ ያለው ምላሽ እስከ ወረዳ ድረስ በተቀናጀ መልኩ ተጠንክሮ መቀጠሉን አስረድቷል። መረጃው ከኢትዮጵያ ዜና አገልግሎት። ወደ ቀጣዩ ዜና ስናልፍ ባለ ጉዳዮች ባሉበት የችሎት አገልግሎት የሚያገኙበት የዲጂታል አሰራር ሊጀመር ነው ተብሏል። ዝርዝሩን ፍሬ ህይወት ተስፋዬ። ባለ ጉዳዮች ባሉበት ሆኖ መገልገል የሚያስችላቸው የዲጂታል አሰራር በተያያዘ ወር በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይጀመራል። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ጽህፈት ቤት ኃላፊ ዳኛ አበበ ሰለሞን እንደገለጹት ከኢትዮ ቴሌኮም ጋር በመተባበር በፌዴራል ፍርድ ቤቶች መሰረተ ልማት ተዘርግቷል። አጠቃላይ የፍርድ ቤት አገልግሎት በዲጂታል መሰጠት የሚችል መተግበሪያ እየለማ መሆኑን ገልጸው ወደ ዲጂታል አሰራር ለመሸጋገር የኤሌክትሮኒክ አቤቱታ አቀራረብ እና ሙግት መምሪያ ጸድቋል ብለዋል። መምሪያው ባለጉዳዮቹ ባሉበት ሆነው የኤሌክትሮኒክስ አቤቱታን ለማቅረብ መልስ እንዲሰጥ ከፍርድ ቤቶች ወደ ባለ ጉዳይ መጥሪያም ለማድረስ እንደሚያስችል ጠቅሰው ባለጉዳዮቹ የዳኝነት ሂደቱን ባሉበት ሆነው እንዲከታተሉ የሚያስችል አሰራር መካተቱንም ጠቁመዋል። በዚህም ከመስከረም 23 ቀን 2018 ዓ.ም ጀምሮ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ትግበራው እንደሚጀምር እና በሂደት በተያዘው ዓመት በሁሉም የፌዴራል ፍርድ ቤቶች ለመተግበር መታቀዱንም አብራርተዋል። በቴክኖሎጂ ትግበራው የቴክኖሎጂ መገልገያ መሳሪያ መሳሪያዎችና መሰረተ ልማቶች ካላቸው ተደራሽነት አንጻር እንዲሁም የቴክኖሎጂ ግንዛቤን ማሳደግ ላይ ተጨማሪ ዝግጅት እንደሚያስፈልግም ጠቁመዋል። መተግበሪያው የለማው ለፌዴራል ፍርድ ቤቶች ቢሆንም ለክልሎችም በሚያገለግል መልኩ መዘጋጀቱን፣ ክልሎች ወደ ራሳቸው ተጨባጭ ሁኔታ በመቀየር መሰረተ ልማቶችን ዝግጁ ማድረግ ይጠበቅባቸዋል ሲሉም አስረድተዋል።

ዜና ስናልፍ በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ቫይረስ መከላከያ ክትባት ዘመቻ ተጀመረ። በዲሞክራቲክ ሪፐብሊክ ኮንጎ የተስፋፋው የኢቦላ ቫይረስ ስርጭት ተከትሎ የዓለም ጤና ድርጅት የመከላከያ ክትባት ዘመቻ በይፋ አስጀምሯል። የኢቦላ ቫይረስ ከሶስት ዓመታት በኋላ ለመጀመሪያ ጊዜ በዲሞክራቲክ ሪፐብሊክ ኮንጎ የተከሰተ ሲሆን በመስከረም ወር መጀመሪያ የቫይረሱ ስርጭት በአስኪ ደረጃ መስፋፋቱ ተመላክቷል። የሀገሪቱ ጤና ሚኒስቴር በቫይረሱ እስካሁን 32 ሰዎች መያዛቸውን እና 16 ሰዎች ለህልፈት መዳረጋቸውን አስታውቋል። የሀገሪቱ ጤና ሚኒስቴር በቫይረሱ እስካሁን 32 ሰዎች መያዛቸውን እና 16 ሰዎች ለህልፈት መዳረጋቸውን አስታውቋል። የዓለም ጤና ድርጅት የክትባት ፕሮግራም ማናጀር ፓትሪክ ኦቲም ቫይረሱ ከተከሰተ ካሳይ ግዛት አንስቶ በተለያዩ ቦታዎች እየተሰራጨ መሆኑን ገልጸው እንደ አንጎላ ባሉ ጎረቤት ሀገራትም ሊስፋፋ እንደሚችል ዝጋታቸውን ጠቁመዋል። የቫይረሱን ስርጭት ተከትሎም የዓለም የጤና ድርጅት የጤና ባለሙያዎች እና በርካታ መድኃኒቶችን ወደ ኪ ኪንሻሳ በመላክ በዛሬ ዕለት በኢቮላ ቫይረስ የመከላከያ ክትባት ዘመቻውን ማስጀመሩ ተጠቁሟል። የጤና ባለሙያዎችን ጨምሮ ለበሽታው ተጋላጭ የሆኑ የኅብረተሰብ ክፍሎች የመከላከያ ክትባቱ ቅድሚያ እንደሚሰጣቸው ተገልጿል። የጤና ባለሙያዎችን ጨምሮ ለበሽታው ተጋላጭ የሆኑ የኅብረተሰብ ክፍሎች የመከላከያ ክትባቱ ቅድሚያ እንደሚሰጣቸው ተገልጿል። እስካሁን ድርጅቱ 400 ዶዝ ኤርቬቦ የተሰኘ የኢቮላ ክትባት ቡላፔ ወደ ተባለችው የዴሞክራቲክ ሪፐብሊክ ኮንጎ ከተማ እንዲሁም ከ2000 ዶዝ በላይ የመ መከላከያ ክትባት ወደ ብሔራዊ የክትባት ማዕከል ማጓጓዙን አስታውቋል። የኢቦላ ቫይረስ መከላከያ ክትባቶችን ወደ ዲሞክራቲክ ሪፐብሊክ ኮንጎ ለማጓጓዝ ስምምነት ላይ ደርሷል ማለቱንም አፍሪካ ኒውዝ ዘግቧል። ወደ ቀጣዩ ዜና ስናልፍ ቻይና ለአፍሪካ ልማት እድገት የምታደርገውን ድጋፍ አጠናክራ እንደምትቀጥል አምባሳደር ጃንግ ፋንግ ገለጹ። ዝርዝሩ ሜቴ ዮናስ። ቻይና ለአፍሪካ ልማትና እድገት የምታደርገውን ድጋፍ አጠንክራ እንደምትቀጥል በአፍሪካ ህብረት የቻይና ልዑክ ኃላፊ አምባሳደር ጃንግ ፋንግ ገለጹ። ቻይናና አፍሪካ ኢትዮጵያ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያላቸውን ትብብር አጠንክሮ መቀጠላቸውን ተናግሯል። በተለይ በተባበሩት መንግስታት ድርጅት ሪፎርም የአየር ንብረት ለውጥና ሽብርተኝነት በመዋጋት ረገድ በጋራ እየሰሩ ስለመሆኑ አብራርቷል። ቻይና የአፍሪካን ልማትና እድገት መደገፏ እንደምትቀጥልም ጭምር ገልጿል። አፍሪካውያን የራሳቸውን ችግሮች በራሳቸው በመፍታት አቅሙና ጥበቡ እንዳላቸው ቻይና ታምናለች ያሉ አምባሳደሩ ቻይና በአፍሪካ ህብረት በኩል የምታደርገውን ድጋፍ አጠንክራ እንደምትቀጥልም አረጋግጧል። ወደ መጨረሻ ዜና ስናልፍ ባንክ ኢትዮጵያ ውስጥ በፋይናንስ ሴክተሩ መሰማረት እንደሚፈልግ ገልጸዋል። ዝርዝሩ ፍሬወት ተስፋዬ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከኢኩዊቲ ባንክ ስራ አስፈጻሚ ዶክተር ጀምስ መዋናጊ ጋር ባንኩ ኢትዮጵያ ውስጥ በፋይናንስ ዘርፍ መሰማረት በሚችልበት ሁኔታ ውይይት ማድረጋቸው ተገለጸ። በውይይታቸው ኮሚሽነር ዶክተር ዘለቀ ተመስገን ለረጅም ዓመታት ልምድ ያለው ባንኩ ኢትዮጵያ ውስጥ ኢንቨስት ለማድረግ ፍላጎት ማሳየቱን አድንቀው ኢትዮጵያ በፋይናንስ ሴክተሩ መሰማረት ለሚፈልጉ ኩባንያዎች ተመራጭ ተደራጅ ሀገር መሆኗንም ገልጸዋል። አክለውም ባንኩ ኢትዮጵያ ውስጥ በሚያደርገው ኢንቨስትመንት አስፈላጊውን ትብብርና ድጋፍ ለማድረግ ኮሚሽነሩ ዝግጁ መሆኑን በውይይታቸው ላይም አንስተዋል። የኢኩቲ ባንክ ስራ አስፈጻሚ የሆኑት ዶክተር ጀምስ ዋናጊ በበኩላቸው ኢትዮጵያ ውስጥ በፋይናንስ ዘርፍ ለመሰማራት ለረጅም ዓመታት እቅድ እንደነበራቸው ገልጸው የኢትዮጵያ መንግስት የፋይናንስ ሴክተሩን ለውጭ ባለሀብቶች ከፍት ማድረጉ ምቹ አጋጣሚ እንደፈጠራላቸውም ተናግረዋል። በኬንያ ናይሮቢ ዋና መስሪያ ቤቱን ያደረገው ኢኩቲ ባንክ በደንበኛ ብዛት ትኩረትና በሀብት መጠኑ ከምስራቅ እና መካከለኛ አፍሪካ ትልቁ ባንክ ሲሆን በኬንያ በኮንጎ ዲሞክራቲክ ሪፐብሊክ በኡጋንዳ በሩዋንዳ በደቡብ ሱዳን እና በታንዛኒያ ቅርንጫፎች አሉት በቅርቡ ኢትዮጵያ ካደረገችው ማሻሻያ ተከትሎ ከኢኩቲ ባንክ በተጨማሪ የኬንያው ኬሲቢ ግሩፕ በኢትዮጵያ የፋይናንስ ዘርፍ መሰማረት እንደሚፈልግ መግለጹም አይዘነጋም የዕለቱ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ አብራችሁን ስለነበራችሁ እናመሰግናለን በየቀኑ ወቅታዊና አነጋጋሪ መረጃዎች እንዲደርስ ደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።